ቴድዬ የእውነትን የላምን ብያለው፣ ብሪክስ ለቆታ አይቼ ነው። ቴድዬ የእውነት ነው ወንድሜ፣ ምን ነካ ምን አየ? በጣም ያማት የእውነት በጣም ነው የሚያምር። የኔ ወይን የምርጥ ሰው እኔማ፣ ምን ያውቃት አላውቅም። እንደምልናል ኧረ በስመ አብ አርማ መነቃቴ ሰዎች እውነት ነው። በስመ አብ ወልደ መንፈስ ቅዱስ። በስመ አብ ወልደ መንፈስ ቅዱስ። ታዲያ እኛ ምኑን አለን እንላለን? ዛሬ ታይተን ነገ ለምን ጠፋ? ሕይወት እንደ ውሸት ነው በሉኝ። ለምን ውሸት ነው በሉኝ፣ በእናታችሁ እንዶ፣ በፈጠራችሁ ብሬክስ እንዶ፣ በእናታችሁ ለፈነ ወይ ለጨዋታ ነው በለኝ። ማምን ነው ያቃተኝ፣ ማርያምን ማምን ነው ያቃተኝ የኔ መልካም። በስመ አብ ወልድ መንፈስ ቅዱስ እኔ እኔ እንጃ እንዴት እንደምል አላውቅም። ውይ ያረ እኔ እንጃ፣ እስኪ እኔ እንጃ።